ሂሩት እንግዲህ ከፖሊስ ጋር ድብብቆሽ እየተጫወቱ ነበር ማለት ነው። ይሄን ያክል ጊዜ ያሳለፉት ዛሬ በመጨረሻ በፖሊስ ቁጥጥር ስር ውለዋል ማለት ነው። ፖሊሶቹም ከኋላ ከኋላ ሲሮጡ፣ እነሱም ከፊት ከፊት ሲሮጡ፣ መጨረሻቸው ግን ከፖሊስ እጅ ላይ መውደቅ ሆኗል ማለት ነው። ዛሬ ስለ እነሱ እናወራለን ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የሸዋተ ሁለት ሚዲያ ተከታታዮች፣ በየዓለም ዳርቻ የምትኖሩ ወደ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዙ ትርፍ እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ላይክ፣ ሼር እያደረጋችሁ አበረታቱኝ። ሰብስክራይብ እንደምታደረጉ አመሰግናለሁ። ላይክም፣ ሼር እንደምታደረጉ አመሰግናለሁ። ላይክ እና ሼር ለማታደረጉ ደግሞ አድርጉ እላችኋለሁ። ሰብስክራይብ ለማታደረጉ ሰብስክራይብ አድርጉ ማለት ነው። እንግዲህ ዛሬ ሂሩትና የሳሚ እናት በቁጥጥር ስር በፖሊስ እጅ ውለዋል ማለት ነው። ወንጀላቸውንም በትክክሉ ተናግረዋል ማለት ነው። የሰው ነፍስ እያጠፉ የውስጥ ዕቃቸውን በመሸጥ እና ሰዎችን በመሸጥ ህገወጥ ስራ ላይ የነበሩ ናቸው ማለት ነው እና እንግዲህ ዞሮ ዞሮ ከቤት እንደሚባለው ምንም ቢሆን ከፖሊስ ጋር ከፖሊስ እንቆቅልሽ መደባበቁ እንቆቅልሽ መጫወቱ አይዋጣም ማለት ነው። ምክንያቱም ያው እስከ ጊዜው ነው እና ለህግ መቅረባቸው አልቀረም። ወደ ህግ ቀርበዋል ማለት ነው። እንግዲህ ሁለቱም ወንጀላቸውን አምነዋል። የሳሚ ናት። እንግዲህ እኔ ዋናውን አላውቀውም የኔ ዋና ሂሩት ናት እያለች ነው። ሂሩት ደግሞ ስትጠየቅ እንግዲህ ፖሊሶቹ እንደጠየቋት ከሆነ እኔም ያው ታውቃለች፣ አገሩ ዜጋውም እንደሆነ ምናምን ተናግራለች። ግን ደግሞ በተለያየ ስልክ ቁጥር ስለሚደውልላቸው አላወቀኝ አላቅም ብላለች ማለት ነው። ለማንኛውም የሚመጣልሽ ወረቀት አለ ያንን ወረቀት ትፈርሚያለሽ ብሏታል። እንግዲህ መጨረሻውን አብረን እናያለን። ሊዲያም እንግዲህ ወደ ውጭ አገር ሁሉንም ይቅርታ ጠይቃ ሳሚንም ይቅርታ ጠይቃ ይህ ማናት የእንትናንም ይቅርታ ጠይቃ ሁሉንም ይቅርታ ጠይቃ እንግዲህ ወደ ውጭ ሄዳለች ማለት ነው። ዳግም ነው ይሸኛት እንግዲህ ዳግም ሸኝቷታል ማለት ነው። ዳግምንም ይቅርታ ጠይቃ እሷም ወደ ውጭ ሄዳለች። ውጭ ከሄደች በኋላም ሌዋዳን በሰላም ደርሻለሁ ብላ ጽፋላታለች። ሌዋዳንም እንግዲህ እስር ቤት ሄዳ ሂሩትን ያን ሁሉ በደሏን ረስታ፣ እናቷን እንደገደለችባት ረስታ፣ ሁሉን ነገር ረስታ ያው ሄዳ ጠይቃታለች ማለት ነው። ምክንያቱም በደልን በበደል መመለስ ትርጉም የለውም። በደልን እየሳቃችሁ ነው ያንን ሰው መጉዳት የምችሉትና እንግዲህ የዋዳንም በመልካምነት እየመለሰችላት ነው ማለት ነው። ለህይወት እውነት እኔ እንጃ ኔ አላቅም። እኔ ብሆን ሄጅ አልጠይቃትም ይሄን አክል ብቻ አላቅም። በተለይ የእናቴ ገዳይ የሆነ ማለት ነው ከባድ ነው። ግን እውነት እንግዲህ የዋዳን ያደረገችው ያንን ሁለቱንም ሄዳ ጠይቃለች። የሳሚ እናትንም ሄዳ ጠይቀች። የአጎቷን ሚስቴሄድ ጠየቀች። እና ለራሴ ስል ይቅር ብዬሻለሁ አለቻት ማለት ነው። እንግዲህ መልካም የሳሚ እናት ልጄን አደራ ብላ ለዩአዳን ሳሚን አደራ ሰጥታታለች ማለት ነው። እሷም አደራውን ተቀብላለች። ችግር የለም አታስቢ፣ በችግሩም በደስታውም አብሬው ነኝ ብላ ቃል ገብታ አላታለች ማለት ነው። እንግዲህ ያው ከብዙ መከራና ስቃይ በኋላ የዋዳን ጠላቶች ሁላ እየወደቁ ይመስላል። የዋዳን አሁን ደስ የሚል ኑሮ ወይም ደስ የሚል ህይወት ይኖራታል ብዬ አስባለሁ። ፖሊሶቹ እንግዲህ እነ ህይወትንና የሳሚን እናት በስነስርዓት ስርዓት አፋጣቸዋል። ያ ሰውዬ እንዲያዝ ከህግ አያመልጥም ብለዋል። እሱም እንደሚያዝ ተስፋለን የዋዳን በጠቅላላ የእናቷ ንብረት እንደሚመለስላትና በነፃነት እንደምትኖር ተስፋለኝ እና አሁን ላይ የዋዳንና ሳሚ በደስታ እየኖሩ ነው ማለት ነው ዳግምና ማህሌትም እንደዛው በደስታ እየፈነደቁ እያየናቸው ነው ማለት ነው በጣም ደስ ይላል እንግዲህ እኔ የምመኝ የነበረው የዋዳንን መጨረሻ በቃ የዋዳን ከዚህ ሁሉ መከራና ፈተና ወጣ ብቻ የሆነ ነገር ደስ ብሎ ትኖር ይሆን የሚል ሀሳቡ ነበረኝ ማለት ነው። በጣም አስቤ ነበር። የዋዳን አሁን ላይ እንግዲህ ዋናው ነገር ዋናዋ ጠላቷ ሂሩት ስለነበረ ሂሩትም እንግዲህ በፖሊስ ቁጥጥር ስር ሆናለች ማለት ነው። ያው ወንጀሉ ሁላ በሂሩት ስለሆነ በየዋዳን ይመሀኛል ብላ ሂሩት ብዙ ነገሮችን አድርጋ ነበረ ግን እንግዲህ መጨረሻው ዞሮ ዞሮ ደሷ ሆኗል ማለት ነው። እንዳለ በጠቅላላ ጥፋተኛን እሷ እንደሆነች ይታወቅባታል ብዬ አምናለሁ። በተረፈ ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰላማችሁ ይብዛለኝ።